እች እንደ እፍራታ የማንወጣው ችግር ውስጥ ነው የምንገባው። መቼም ታስታውሳለህ፣ የእሷን ኬዝ ለማስተካከል በጣም ብዙ ዋጋ ከፍለናል። አላውቃል። እሷ እንኳን ምንም አታውቅም። እኔ አታልዬ እንዳመጣ የታሸገ ዱቄት ነው ይሄ ቆሻሻ። የገንዘቡ መጠን ሲያንስ መጠርጠር ነበረብኝ። ሎሊት ምን ላድርጋት? ያዛትና ጣቷን ቆርጣ አምጣል ያለቀዋን በቅርቡ። አንቺም የምትቀላቀኝ ይሆናል። እኔ በጭራሽ ይሄ እንዲሆን አልፈቅድም። በጭራሽ። የምትኖሪው ላይፍ መፈራገጥ እዚህ የለም። የመከርሽ ነገር ቢኖር ብዙም ይህ ቆሻሻ። ቆይ ለምንድነው ገንዘቡ በዚህ ልክ ያስፈለገው? የግድ ማወቅ አለብኝ። እዚህ ከገባው ጀምሮ ምንም አይነት አዲስ መረጃ ላገኛልእአ አቶ ቢንያም እንዴት ነህ? ቦታቦታ ቦታ። መንገድ ላይ መቶ ሌላ ሰው እንዳይመታ ከመንገድ ላይ እያነሳሁት ነበር እኔ ቢንያም ነኝ ላንቺን ቅፋት ሀረግ ክፍል ሰማንያ አምስት ሰላም ጤና ይስጥልኝ። ክብሯንና ክብሯን የቻናል የቤተሰቦች ሰላማችሁ ብዝት ብዝዝት ይበልበያላችሁበት ቻናሉ ላይክ ሰብስክራይብ እንዲሁም ሼር በማድረግ በክብሮ ተጠይቃለሁኝ። ኢርፍታ ስለ ሉሊት ቤዚን አጣሪልኝ ብላት ነበር። እናን በበኩሉ አዲስ ፍቅረኛ ይዟል ግሮታል ጽም ደግሞ ማስታወሷ ለዳጊ ስትነግረው በጣም ተደሰተ። ወደ ቤት መታ። እባክሽ ቤዝዬ፣ እኔ የለሁም እዚህ። ሰው ቢፈልገኝም ማንም ቢፈልገኝ የለችም በይልኝ፣ እያለች ነበረ ወንድሜ ለሱም አንዱ ማሳያ የኔ ውዱ። ግን ይፉ እናት አንድሮ እንደምታውቂው አይደለም፣ በጣም ተቀይሯል። ወይዘሮ ትዝታ ከውጭ መጣ ወንድሜ፣ እና አብረን ቁርስ ስንብላ ስትለው አመሰግናለሁ፣ ግን እሱ አስፈላጊ እናቱም ቀጠል ላርጋ፣ ቆይ፣ ይሄ ነገር እስከ መቼ ነው የሚቀጥለው? ልክ ስትወጣ እንደደባል በር ትቆልፋለ፣ ስትገባ እንቆልፈ ትቀመጣለ ክፍልህ እኮ ምን እንደቀበር ካላውቅም፣ ይሄ ነገር ግን እስከ መቼ ነው የሚቀጥለው ብላ ተቆጣ። ችግርህ ምንድን ነው? አዎ ወንድሜ፣ እባክህን የድሮ ወንድሜ ተመለስልን። ያለብህን ችግር ንገረንና ለመፍታት እንሞክር። እኔ እኮ የድሮ ወንድሜን ናፈቀኝ። እባክህን ወንድሜን መልስልን። ያ ወንድምሽ ከአምስት ዓመት በፊት ሞቷል ብሏ ጥሏቸው ገባ። ወዲያው እናትየዋ ተከተለችው። በሩ ሊዘጋ ሲል ብርግድ ዳርጋ ገብታ አንተ ለምንድነው እህት ላይ እንደዚህ የምትሆነው? ብላ እጁን ያዘችው። ምን መሆን ነበረብኝ? አንቺም እኔም እናውቃለን። ትሰሚያለሽ? ማዬ፣ ለእሷ ስል ነው፣ ለእሷ ስል ነው እዚህ ቤት ያለሁት። ምን እኔ ታዲያ፣ እኔን እያስፈራ። እኔ እኮ ትዝታ ነኝ። ምንም ያክል ልጄ ብትሆን ከመንገድ ላይ ከቁም አልልህም። ማስታወስ አይጠበቅብሽም። ምን ያህል መንገድ እንደምትሄጂ ጠንቅቄ አውቃለሁ። ለእሱ ደግሞ ማሳያ ያውዱ አባቴ ነው። አንተ ሁለተኛ ስለ አባትህ እንዳታነሳ በምንም አይነት አለችው። ወዲያውን ተገባ። በኋላ ቆይ ልጄ፣ እንዴት አርጌ ነው እንዲቀርበኝና እንዲረዳኝ የማደርገው እንዲህ በጠላቻ የቆየው ያለፈውን ረስቶ ወደፊት መሄድ ይገባዋል ብላ በረጅሙ ተነፈሰች። ወይዘሮት እዚህም ቆማ በሀሳብ ሄዳ ቆይ፣ ለምንድን ነው ህይወታችን እንደዚህ በፈተና የተ ፈገግታ ራቀን? እኔ ሲሆን ባጠፋሁት ጥፋት እየተቀጣው ነው ብዬ አሰብ። ናታንና ኤርፋታ ለምን እንደኛ እንደ ክፎዎች ይጎዳሉ? እያለች ቆማ እያሰበች ነበር። ቆይ፣ ለምንድን ነው ናታን ኤርፋታ ላይ በዚህ ልክ ተስፋ የቆረጠው? እሷ ሲያጋጠማት ነገር ካለ ለምንድን ነው በግልጽ ማትና? ወዲያውን ኤርፋታ ደውለችላት። ሄሎ ብላ እንዴት አደርሽ ተተ እንዳረበሽ ጉብሽ ተስፋ አደርጋለሁ ደህና ነኝ አራረበሽኝም ተነስቻለሁ ቤዝ እንዴት ነው የነገርኩሽን ነገር እንዴት አረ ነበር ያልሽኝ እውነት ሰሞኑን ደና አደለም ምን ነው እኔም አላውቀው የተፈጠረ ነገር ወይስ ታመሻል መታመሙን አልታመምኩም ደና ቆይን የምልሽ ናታን እንደውለሽ እግዜር ያጥናው ብለሽ አልሽው ወይ ባለፈው ልለው ፈልጌ ነበረ ግን ሊያወራኝም ፈቃደኛ አደለም እቤት ከመጣው ደግሞ ጽይ ታውቅብኛለች ብዬ ፈራ እቤት ከመጣው ደግሞ ጽይ ብጠይቀኝ ምን መልሳለሁ ብዬ ታውቅያለች። እሱ ምንም እንዳልተፈጠረ የሚያደርገው ጽዮን እንዳጠረ የተቻለውን እያደረገ ነው። ግን ኤፉ ናታን እንደምታውቂው እንደ በፊቱ አይደለም፣ በጣም ተቀይሯል። እኔ በዚህ ልክ ይቀይራል ብዬ አላሰብኩም ነበር። የድሮ ናታን እኔም ፈልጎ አጥቸዋለሁ። እኔ ላይ ያለው እምነት ጠፍቷል አለች ኢርፍታ። እንዴት እምነቱ አይጠፋም? አንቺ እኮ አሁን የጠላቱ ሚስትን አትፈልግም? ካፌድል ከአንተ ይለቅ የአፌድን መርጫለሁ ብ እና ብለውስ? አለችና ለማንኛውም፣ ከዚህ ርዕስ ውስጥ ነው እኔ አሁን የደወልኩ ስለ ናታን ደህንነት ለመጠየቅ አይደለም። እሺ፣ ቆይ ምን ላደርግልሽ ነበር? ነገ ሉሊት ከማንጋ እንደምትውል ምን እንደምሰራ ማወቅ እፈልጋለሁ። ደግሞ እርግጠኛ ነኝ ቀርበሻታል። ብያስ ውይህ ፉዬ እሱን እንኳን ማድረግ የምችል አይመስል ሉሊት ማለት አይደለም ለጓደኝነት ለጎረቤትም፣ እኔም አሁን ባለሁበት ሁኔታ በእሷ የተነሳላ አዲስ ነገር ካየች ማታ ሁሉም ሰው ተሰብስቦ እስከምትናገር እንዴት እንደሚያቁጣነጣንጣት ይሄን አዲስ ነገር አይደለም። ታዲያ አለች እሷ ለማቀሳሰር ደቂቃዎች አይበልጥም። እንዴት አንቺ አታውቂያትም? በዛ ላይ ስለ እሷ አውቂ፣ በዛ ላይ ለመጀመሪያ ጊዜ እንደ እህት እንድታደርግልኝ የጠየቅኩሽ። በናትሽ እንደዚህ አትበይ። ዘግቼ ቢሆን እህትናትሽ ገብ የትነትሽ ዋጋ ገብቶኛል። እንደዚህ እያልሽ ራሴን እንደወቅሳታ እኔ ራሽን እንድተወቅሻ አይደለም ሉሊት፣ ተፌዝ ጋ ግንኙነት እንዳለ ወይም አብሮ እንደሚሰሩ ማወቅ ፈልጌ ነው። አብረው አይተሻቸውም? አይተሽ ከሆነ እንደዚህ የምትየው እሷ አንቺ እሱን በማግባትሽ በጣም ቀንታለ። ከሷ በላይ ሀብታም እንድ ባል ስላገባሽ ምትበልጫት ነው የሚመስል ሲመስለኝ፣ የሆነ ነገር እያሰረችብሽ ይሆናል። ሲመስ ነው አንቺ ሀብታም ባል ስለገባሽ ሀብታም እንደምትሆኝ ተናዳን። እሺ በቃ አሁን ምን እንደምሰራ ብቻ አጣሪልኝ ወይ ፌ ከእሷ ይልቅ ባልሽ ላይ ብታተኩሪ አይሻልሽም? እሷ እንደ ቆርቆሮ መጮህ ብ ዝም ብለሽ አጣሪ። ለእኔ ቢሆን ትንሽ ነገርም ቢሆን ይጠቅመኛል። አንቺን የሚያስደስትሽ ከሆነ አደርገዋለሁ። አመሰግናለሁ ውድ እህቴ። እና ግን ለጽዮን ስለ አባቷ መቼ ለተነግሯት አሰባቸው? እኔ እንጃ። ናታን ዘመርቶን ተሰማ ጀምሮ አንስተን አናውቅም። ቅም ደብዳቤ ተጽፎ ጽዮን እጅ ላይ እንዲገባ አግኝተናል። ሁኔታውን ከአንቺ ጋር አያይዘን ነው ያለፍ የምን ደብዳቤ? ለናታን እግዜር ያጥና አዛን አታብዛ የሚል ነበር። እና ሰሞኑን ያለንበትን ሁኔታ ለመርሳት እራት እናዘጋጀን፣ አብረን እንበላለን። የራቱ ዝግጅት ላይ ጽዮን በር ላይ ወረቀት አገኙ ብላ ይዛ መጣችና እግዜር ያጥና የሚል ስታነብ፣ ያኔ አባዬ መልካም መልካምራት የሚለውን ያነብ እዛ ያኔ አባዬ ስጦታውን እስከሚከፍት ቸኩዬ ነበር። አዎ አዎ፣ አስታወስኩ ሁላችንም ቸኩለን ነበር። በተለይ አንችና እጽዬ ውስጡ ያለው ምንድን ነው እንክፈተው እያላችሁ ቸኩላችሁ ነበረ። ግን አታስቤ ሁሉም ወንጀለኞች እጃቸውን ያገኛሉ። ክፈል ያለብንን ዋጋ ሁሉ፣ ከሁሉም ወንጀለኞች ከህግ በታች እንዲሆኑ እናሳያለን። እንደሚሆን ተስፋ አደርጋለሁ። እኔ እንጃ፣ ስለ ወረቀቱ አላጠናንም። ተደናቅጠን ስለነበረ ይሄ ምንድን ነው ብላ ስጠይቀን እኔና ናት በቃ ያልፋታ ያፌዝን ስለገባይ ለዛ ነው ብለን አስቀየስናት። እርግጠኛ ነኝ ከዚህ በኋላ ጀርባ ሎሊት ወይም ያፌዝ ነው። ሎሊት እኔንም ተጠራጥሬያታለሁ አለች። ቢዚ ናታምጀ ረበስኩሽ እንዴ? እኔ ክፍል ቻርጃር ሰራ ብሎኝ፣ ቆይ ከመቼ ጀምሮ ነው እኔ እናንተ ረበሽን ረበሽን እንባባለው ብላ ስልኩን እንደ ከት ብሎ ሲስቅ የለው ውዷ በቃ እንዳልሽኝ አውቃለሁ። ሰላሙ ብላለች። እንዴት ነው ማሰመው ይላል ናታም። እኔ እውነታውን ነው የነገርኩ፣ እኔ አሰደብኩም እያለች ቀበጧ እያወራች ነበረ። እኔ እያዳንኩ አንተ የምትሮጥ እኮ ነው የሚመስለው። እረ ምላስ፣ አንቺ እንደዚህ ታወሪያለሽ እንዴ? ስትታይ እኮ ምንም የምታወሪ ጭምት ነው የምትመስሉ እንዴ። ጨዋማ፣ ጨዋ ነኝ። ቆይ ግን እውነታውን የሚናገር ጨዋ እንዳልሆነ የሚታሰበው እውነት ያልሽው ነገር እውነት ሳይሆን ስድብ ነው ማ። ቆይ ቆይ፣ ይሄ ቃል ከሷን ይወጣል ብዬ አሰብኩ ጀመር። የዚህ ቆማ በትኩረት እያየችው ነበረ። ከማን ጋር ነው የሚያወራው ብላ በድንጋጤ ፍዝዝ ብላ ቀረች። ሁን እንጃ፣ ብቻ ውስጥሽ ምላሷ እንደ ከረባ የለዘመች ሴት መሰልሽኝ። ወዲያው እናቷ ስትመጣ በቃ በኋላ ደውልላለሁ ካላስቸገርኩ አለችው። እሺ፣ በስማችን ትርጉም ልጠራሽ ያሰብኩት እኔ ነበር የነገርኩሽ። ቸኮልሽ መሰለኝ ቀድመሽ ጠራሽ። ለማንኛውም እሺ በኋላ እደውላለሁ። ተባብለው ተለያዩ። ማምን ሆንሽ ነው? ቅድም ኮሎስ ትገቢ፣ ላናግርሽ ፈልጌ ነበር ዝም አልኩሽ። ወንድም ቤ ተናግሮ ያስከፋሽ እንዴ? አይ ምንም አላለም፣ ቢልም ደግሞ ያው የተለመደ። አሁን እሱን ተይና ከዚህ ልጅ ጋር ያለውን ነገር ዘላቂ ይመስልሻል ወይ? ማማ ወይ ማም ደግሞ በቃ ልጁ ታስቢው ልጅ አለ በጣም ቀለል ያለ ልጅ ነው። እንደውም ዛሬ ሰፈሩ የእጅ ሰብራይስ አድርገዋለሁ። እሺ፣ አንቺ እንደፈለግሽ። በኋላ ግን ተጠንቀቂ፣ አንቺ እንዳትጎጂ። ደግሞ እኔም መታወቅ ፈልጋለሁ። አመቻች አመቻችና ቤት ቅጠሪው ወይም ሳ ወይራ ጋበዘው እና በደንብ እንተዋወቀዋለን። እንዴ ቆማ እናትሽን ለምንድን ነው የምታስተዋውቀው? የምንልለው ነው። እኔም እኔ እኮ ደስ የሚል ልጅ ነው አፈቀርኩ ታዳልጎሽ ደግም ደግሞ አንቺም ባለ ውለታሽ ነው ልጅሽን ካደጋን ያደነልሽ። እንዴ እንደውም ለማስታወቅ ይሄ የተሻለ ሀሳብ ነው። ደግሞ ልጅን ካደጋ የጠበቀልኝን ሰው ቤት የልጋብሰው ግድ ነው። የኒ ውድማ ብላ ሳመችና ደግሞ የስራውን ነገር አስቢበት፣ እሺ አለጃት። በቃ ልውጣ ብላ ተቻው ብላት ወጣች ወዲያውን ወይዘሮ ትዝታ ስልካቸውን አንስተው ስለ ልጁ እንዲያጣሩላት እና ልጅቷ ከቤት እንደወጣች ተከተላት። ስለማንነቱ ማንነቱ በደንብ አጣራልኝ። ለምን እንደተጠጋት ለምን እንደቀረባት አጣራልኝ። ከዛ በፊት እኔ ማግኘት አለብኝ፣ የሆነ ቦታ ቀጥረን አለችው በፍጥነት እሷ ከማስተዋወቅ በፊት እኔ አግኝቼ ማነጋገር ይገባል፣ በፍጥነት አድርገው ብላ ስልኳን ዘ ዝም ፍዝዝ ብላ እያየችንብ አዲስ አዎ እንዴት አይነት ቆንጆ ቀበጥ መስሄት መሰለችኝ። እውነቱን ንገረኝ። የክፍል ያለ ሶኬት አልሰራም ብሎ ነው እዚህ የመጣው። አንተ የምታወረውን የእርፋታ እንዲሰማ ብለህ ነው አደል የመጣው? እኔ ከምትነግረኝ ይልቁን ለሉሊት ብትነግር ፈጥናት አደርስል ነበር። አረ በፈጣሪ እኔ እንደሱ አላሰብኩም። እሷ ተስፋ ቆርተል አይደ? አዎ ቆርጬ አፈቅረዋለሁ። አፍቅሬ ነው ያገባችው አለች። ቀለበቴን አልፈልግም አለች። ይለወጣል በድሮ ማንነቱ አትገምተው አለች። እሱ አስብትኮን ታደርገው ይመስልሻል? አዎ ታደርገዋለ። ቢሆን ያፌት ማግባቷ ምንም አልተዋጠልኝ የሆነ ከጀርባ የተደበቀ ነገር እንዳለ ነው የሚስ ጽም ባለፈው ዝም ብለ ፍቅር መስዋዕትነትን ያስከፍ ስት ላይ ነበር። ቆይ የምታውቁት ነገር አለ? አይ እኔ መስለኝን ነው። ለማንኛውም አንተ ራስ ክንጠብቅ እኔ ላግዝህ እንዳልት አንተ ስለ ስራውን ታውቃለህ አለች። ቤዜ ወይኔ ናታን፣ ቆይ ምንድን ያደረግኩት? አሁን በቃ ካላስተዋወቅን ይላሉ ነገር ሁሉ ብልሽልሽቱ ይወጣል እንዴ እኔ ለቢናም አትናገር ብዬ እኔው ራሴ እናገራለሁ ሴቶች ሲባሉ መርዝ ናቸው እያለ እያሰበ ነበር እኔ አሁን ላይ እኔ ለኢርፍታ አዲስ ሴት እንደጠበስኩ አድርሽልኝ አላልኳትም ግን ሳልላት የሆዴን አወቀችው ለነገሩ ይወቁ በነፃነት ለማውራት ይጠቅመኛል ያ ፌዝም በእኔ ላይ ያለው ትኩረት ይቀንሳል አልየ ለእኔም እረፍት ይሰጠኛል። የገኔን ጋና ቢኔ እየሄዱ የት ጋ ነው የምትቀመጭው ሲላት እዚህ ጋ ነው፣ ደርሰናል። እዚች ጋ ጥሩ ቦታ ነው ግን የመረጥሽው። አዎ ጥሩ ቦታ ነው። ወደፊት ደግሞ አስፈቅድና አስፈቅድናችን ከለል አደርጋታለሁኝ። ቀስ እያልኩ አስለምዳለሁኝ። እንዴ ገኔ ቀንሺ አላት ስትደረድረው። ከዛንም እኔም በምን አውቃለሁ ብለ ነው ቆይ እንደዚህ ነው እያለ እያሳያት ነበር ቢኒ። ይኸውልሽ ገንዬ እዚህ ሰፈር ምንድን ነው የሚፈልጉት ቢዝነስ ስትጀምሪ ማጣራት አለብሽ፣ ምን እንደሚፈልጉ፣ ምን እንደሚያዋጣሽ። ስለ ገበያው አጣርቻለሁ ግን ደግሞ ወደፊታው አጣራለሁ እያለች ገኔ፣ በሰበቡ ልጄን ስትወጣና ስትገባ እዚች ሆኜ አያታለሁ እቤት ውስጥ ተቀምጬ፣ አሁን መታ እናቴ አለችኝ እያልኩ ከማስብ እና ከምጨነቅ ለእኔም ለራሴ ጥሩ ነው! አለችው ለቢኒ። አሁን ያልካቸው በሞላ ለትልቅ ቢዝነስ የሚሆኑ ናቸው፣ ግን ስትጀምር ከትንሽ ተነስቶ ትልቅ መድረስ ይቻላል እያለች ለቢኒ የኔም እያወራ! እኔማ ማያ ይሆነኛል ስላልሽ እንጂ ትንሽ ብትታገሽ የሆነች ትንሽዬ ሸቀጣ ሸቀጥ ወይም ቡቲክ ከፍትልሽ ነበር አለቢኒ ፀሐይ ሳይነካሽም ዝናብም ሳይነካሽ እሷ ጋር ቁጭ ብለሽ ትሰሪ ነበር። እንደዛማ አትበል። ደግሞ ይሄን ቦታ የፈለኩት ልጅ ስትወጣ እና ስትገባ ለማየት ነው። አሁን ገና ገባኝ እና ታዲያ፣ ከመጀመሪያው እንደዛ አትኝም ነበር እንዴ? እኔ እኮ አይሆንም አይሆንም እንዳልለሽ በቤት ውስጥ የጎደለ ነገር ከአለ ብዬ ነው። ምክንያቱም ሰሞኑን አልተነጋገርንም ነበረ። እናም እዚህ ጉልት ላይ ቁጭ ብለሽ ሲላት፣ እንዴ ጉልት ስራ ትንሽ አድርጌ ነው እንደምታየው ቢኒ አለችው። አይ እንደሱ ማለት አይደ አንቺ ብዙ ነገር አሳልፈሻል። ተወንድሜም ጋር ደፋ ቀና ብላችሁ ራሳችሁን ለማሸነፍ ስትጥሩ አቃለሁኝ። ይሄው ልሽ ምን መሰለሽ ገኒ፣ እዚህ ቦታ ላይ ስትይ ራሽን ዝቅ እንዳታረጊ አታስብ። ወድጄ ሆኖ ሽራውን የጀመርኩት ከትንሽ ተነስቼ ትልቅ እንደምደርስም አቃለሁ። አንቺን ታስደሰተሽ እሽ። እኔም የራሴ ራሴን ስል ሳልጠይቅህ፣ እንዴት ነው ስራህ? አይ አሁን ላይ ጥሩ ነው ቢያንስ የሰው እንዳልሆነ አጣርቻለሁ። ብዙ ማስኬድ እንኳን ባልችል ታማኝና እውነተኛ ያለ ጥርጣሬ አስገብቻችኋለሁ ምርመራ ምርመራቸውን እንዲጀምሩ ደግሞ የበሬ ከፈትኩላችሁ ይመስለኛል። ግን እባክህ ራስህን ጠብቅ። ያ ሲ ድጋሚ ከኔ እንዲያደርግል ወደውም ፅ መጣና ፅ ኔ ልጅ እንዴት ነሽ? አለቻት ምንድነው እንደዚህ ማዶ ለማዶ መፋጠጥ? አለች ገኔ እንዴት ነሽ አቶ ብኔ እንዴት ነህ? ቦታው ግን ከገኒ ይልቅ አንተ ላይ አምሮብሃል፣ ስትለው ብድግ አለና አንቺ ካለሽበት ቦታ ይልቅ ይሄ ቦታ ለኔ የተመቸነ ነው። አው ልክ ነህ። ውድ ነገር ያለ ቦታው ይረክሳል። ቆይ ምንድነው ትሾካሽኩት ቤት ግን ደና ናቸው? አለች ገኒ። ቆይ ደና ናቸው። ግን አንቺ ይሄን ስራ ፈለገሽ ነው? አው ደና ነው በቃ ገንዬ፣ እኔ አሁን ልሄድ፣ አንድ የማገኘው ሰው አለ። ሌላ ጊዜ ግን ቃል ገባለው መጥቻ ግዝሻለሁ ብላት፣ እሺ እኔ ልጅ ያው ብዙ ቃል ያመጣውን ትንሽ ትንሽ ሆነ አድካሚ አይደለም። በቃ መልካም ቀን ይሆንልሽ። ወዲያውን ጎተት ሲያረጋት ምንድን ነው ለምንድንም ትጎትተኝ? አይ እነዚህ ልጆች እነዚህ ጥሪ ችግሮታቸውን ተነጋግሮ መፍታት የማይችሉ እያለ ግን ብቻዋን እኛውረች ነበረ ጭራሽ እንደነጋሽ ማትፈልጊም በህይወቴ ግን እንደዚህ ትረክሻለሽ ብዬ አውቄ አላውቅም። በቴክስቱ አልበቃህም? በአካል ተጨምረልኝ ተጨምረኛለህ። ቆይ ግን እውነት አደረግሽው? የኔ ፍቅር ላንቺ አይበቃም ነበር። ይቅርታ ቢናም፣ እሱን የማስረዳ ግዴታ የለብህም። ወዲያው ስልክ ጠራና፣ ወይዬ ውዴ፣ አንድ እንቅፋት እኮ መጥቶኝ ሌላ ሰው እንዳይጎዳ ብዬ ተመንገድ እያነሳው ነበር እያለ ስታወራብኝ በጣም ተናዷ፣ ላጠገቧ ቆሞ መጣው ቆይ እኔን ላንቺ እንቅፋት ከዚህ በኋላ በስተትም እንኳን መንገድ ላይ አልገኝም። ትችላለህ ተዛ ሄደች። ቢኔ ሀያል ቃል ተነጋገራችሁ? አሌ ገኔ በቃ እኔ ውጪ ከዚህም በኋላ እዚህ ላይ ያበቃል። የምናበቃ ነው ፍቅር እኮ መቼም አያበቃም። እሷ ከኔ የተሻለ ሰው አግኝታለች። በቃ እዚህ ላይ አብቅቷል። ዝም ብላይ አትወስን። በቃ ተሳስታ የለም፣ ይቅርታ አድርግላት የአንድ ቀን ብቻ ስተት እኮ አይደለም። ዛሬ ይቅርታ ባደርግላት ነገ ደግሞ ያው ትሄዳለች። አለብኝ ያፍዝም። ከሰራተኛው ጋር ተገናኝቶ እንዴት ነው ውስጥ እያለ ይጠይቀዋል። ያች የሆንም እኔ እንዳስያዝኳት አላወቀችም አይደለም ሲለው፣ አሁ እኔ እንዳመጣኋት እንጂ አንተ እንዳስያዝጋት አታቅም። እሷ ካወቀች እንዳይፋታ የማንወጣው ችግር ውስጥ ነው የምንገባው ወዲያው ስልክ የተደወለለት፣ ይቅርታ አለቃ፣ ከመጋዘን ነው። ዛሬ እቃ ይገባል አደል? ለእሱ መረጃ እንዲሰጡ የነገሪያቸው ነበር። ለውድ አድርገው ሄሎ ብሎ ቀጥል፣ እየሰማ ነው አለቃ። የሆነ ችግር ተፈጥሯል። ምን? የምን ችግር? እቃው እስካሁን አልተረከብክም እንዴ? ደግሞ፣ ስለዚህ ጉዳይ ልልታለች። የምትቆጣጠረው ከእሷ ይልቅ አንተ ለምን ደወልክ? በጣም ስለፈራች አለቃ፣ ይገለኛል ብላ ወደ ቤት ሄዳለች። ለምን ምን ተፈጠረ? በግልጽ ለምን አትነግረኝ? እቃውን ያደረሱልን በተመሳሳይ እየተሸገ ነው። ይህ ቆሻሻ፣ ይህን የገንዘቡ መጠን ሲያንስ መጠርጠር ነበረብኝ። በቃ ደውላለሁ አለቃ። ሉሊት ምን እናድርጋት? ያዛትና ጣቷን ቆረጥና አምጣልኝ። አለቃዋን በቁጣ ብቻ አደላለ የምታውቀው፣ አሁን ደግሞ ይህንን ማድረግ አለበት። እሽ በቃ ሴቶቹ ዛሬ የግድ ስራ መጀመር አለባቸው። በአንድ ቀን አምስት ሚሊዮን ብር ነው የከሰሩት። ቶሎ ብለህ አሰማራቸው። በቢዝነስ ሁነት ማንም የደፈረኛ አልነበር። እንዲህ የደፈረኝ ማን እንደሆነ ማወቅ አለበት። ሴቶቹንም አውጣቸው ብሎ ነግሬያቸዋለሁ። እናውጣቸዋለን አለ።